በመዳማችሁም ይሁን አብራችኋት በምሰሯትም ሰራተኛ የውጭ ዜጋም ይሁን ፆታዊ ትንኮሳ ከደረሰባችሁ ወይም ደግሞ ፆታዊ ትንኮሳ ከተተናከሏችሁ ጥላችሁ ውጡ። ያንን ስራ ጥላችሁ ውጡ። ስወጡ አላህ ያመቻችላችኋል። ይሄ እንደ ቀላል ነገር የሚታይ አይደለም። ይሄንን ስሰሙ ምናልባት ትደነግጣላችሁ። እኔ በሰዓቱ ደንግጫለሁ። በአሁኑ ሰዓት ላይ የምንሰማው የምናየው ነገር ከአይምሯችን በላይ የሆነ ነው ያለው። አሁን እህታችን የምትለውን ነገር ስሙ አዳምጡ። እኔ ከዚህ በፊትም አይቻለሁ ሰምቻለሁ። ግን እውነት ነው እውነት አይደለም ብዬ ነው አይምሮን ን ያሳመንኩት። ግን እየመረረ እንድንውጠው ነው የሚገባው። እውነት ነው። በጣም ከባድ ነው ይሄ ነገር ማለት ነው። ከሃይማኖት ማንጻት ከምሰው ሳይኮ፣ አጠቃላይ ሳይኮ በጣም ይጎዳል። በጣም መጥፎ ማለት ይህ ትክክለኛ የሰይጣናው ሚሰራ ነው እና ከሌላ ሀገር ዜጋ ነው የምሰራ። እንደዚህ አይነት ነገራች በተደጋጋሚ በቃ ትንኮሳ ነው አለች። መታረ ሰላም አለይኩም ረህመቱላሂ በረካቱ ድና የተከበራችሁ የተወደዳችሁ የሉሻ ቤተሰቦች እንደምን አላችሁ? እንደምን ቆያችሁ? እንደምንሰነበታችሁ ከኔ ጋር አልሐምዱላ ረብል አለሚን ሁሉ መልካም፣ ሁሉ ሰላም ነው። ለዜቱ ቱ ቻናል አዲስ የሆናችሁ ላይክና ሸር ሰብስክራይብ እያደረጋችሁ ቤተሰብ እንዴት ተሆኑ በትትና ጠይቃለ ማለት ነው ውዶቼ ማሮቼ እንደዚሁም ታማኝ ሀዋላ ለምትፈልጉ አገናኛችኋለሁ። ብራችሁ እንዳትበሉ ማለት ነው። እኔ ሀዋላ አልሰራም፣ ስራዬም አይደለም። ነገር ግን ማንኛውም ያረብ ሀገር እህቴ እንድትበላ እንዲታለቅስ አልፈልግም። በዛ ምክንያት ነው የምተባበራችሁ ማለት ነው እና የውጭ ውድ ብዞች የምትፈልጉ ካላችሁ 0051 1988 2488 90 ላይ በዋትሳፕና በኢሞት አገኙኛላችሁ። እፈለጋችሁበት ቦታ ላይ መላክ እንችላለን። ታማኝነታችን መለያችን ነው ትላላችሁ እና ከዛ በመቀጠል ማለት ነው ልላችሁ የምፈልገው ነገር ልነግራችሁ የምፈልገው ነገር መዳቤት ያላችሁ እህቶቼ ከውጭ ዜጎች ጋር የምሰሩ እህቶቼ እንድትጠነቀቁ ነው የምነግራችሁ። በነገራችን ላይ ዕለት ወደ ዕለት የምንሰማው ነገር ከአይምሮ በላይ እየሆነ ነው ያለው። የመጨረሻ ቀን ደረሰ ወይ ያስብላል እየሆነ ያለው ነገር ማለት ነው። እኔ እውነቴን ነው የምላችሁ። ስሰማ መግቢያ ላይ እንደሰማችሁት ስሰማ በጣም ነው የደነገጥኩትኝ። አስባችሁታል? አንድ ላይ እየሰራችሁ ተመሳሳይ ፆታ ጥቃት ወይም ፆታ ትንኮሳ ሲደርስባችሁ ምንድን ነው አይምሯችሁ የሚያስበው? ሰው ልጅ እኮ አይምሮ የተሰጠው መጥፎና ጥሩ ነገር እንድንለይ እንደ እንስሳ እንዳንሆን። ለይተ እንስሳዎች እንኳን አያደርጉትም በአሁኑ ሰዓት ላይ ማለት ነው። ነገር ግን እኔ አሁን ላይ አሁን ላይ የመጣ ያለው ትውልድ ምን አይነት በሽታ እንዲሆን አላውቅም፣ ምን አይነት በሽታ እንደተለከፉ አላውቅም፣ ምን አይነት የሰይጣን ቁርኝት እንዳላቸው አላውቅም። በመዳም ቤት አብራት የምትኖረው እህት የአብራት የምትሰራዋ ልጅ የውጭ ሀገር ዜጋ ናት፣ እና የተመሳሳይ ፆታ ትንኮሳ እያደረገችብኝ ነው ምን ላደርግ እያለች ነው ያሉት። እንደዛ አይነት ነገር ሲያጋጥማችሁ መዳኒት ቤት ሆናችሁ፣ ሁለት ሆናችሁ፣ ሶስት ሆናችሁ ከሌላ ዜጋ ጋር እየሰራችሁ እንደዛ አይነት ነገር ሲያጋጥማችሁ ያለምንም ጥርጥር ቶሎ ብላችሁ ለሰዎቻችሁ አሳውቁ። ካለዛ ያንን ስራ ጥላችሁ ውጡ። ይሄ ቀላል ነገር አይደለም። ከአላህ ጋር የሚያጣላችሁ ነው። የትኛውም እምነት የሚፈቅደው አይደለም። የትኛውም እምነት ላይ ሆኑ የትኛውም እምነት ላይ እምነታችን አይፈቅደውም። የትኛውም አማኝ አይፈቅደውም፣ ይህንን ቆሻሻ ተግባር ማለት ነው። ካለዛ ደግሞ በመረጃ አድርግታችሁ ሰዎቻችሁ እንዳዩ፣ እነዛ ሰዎች ላይ እንደዚህ የምታደርገዋ ልጅ ላይ ደግሞ ከፍተኛ እርምጃ ይደረግባታል። ይሄ ቀላል አይደለም። ከፍተኛ እርምጃ ይደ በምን በህግ ከፍተኛ እርምጃ ይደረግባታል። እንደዚህ አይነት ነገር ካያችሁ እባካችሁን፣ ሌሎች ደላሎችም አሉ ለእንደዚህ አይነት ስራ ብቻ ሰዎችን የሚሸጡ ስራ፣ ይሄ ነው ታስታውሱ ከሆነ ከዚህ በፊት ሀቢባ ቤት አንድት ልጅ ገብታ ነበረ አንድት ልጅ ገብታ ነበረ። ስራ የሄደችው የላኳት ደላሎቹ፣ ለዚህ ስራ ብቻ አስባችሁታል ለእንደዚህ አይነት ንግድ ማለት ነው። እንደዚህ ነው ብዬ ብናገር የዩቱብ ህግ አይፈቅደውም፣ እና እንደዚህ እያደረጉ የሚልኩ ደላሎች አሉ። እንደዚህ በደላሎች ብቻ አይደለም። እንዴት ማለት እኔ ሰራተኛ ሆነው መጥተው በሰራተኛነት አብረው እየሰሩ እንደዚህ አይነት ነገር እንዴት እንዴት ሊያስታውሶች አሉ አብዛኛውን እኮ ይሃ ብዙ ጊዜ ከፈጣሪው ጋር ያለው ግንኙነት በጣም ያማረ ነው ይባላል። እውነት ነው ምላቸው። ምክንያቱም በዲክመታችን በምናችን ነገር ላይ ፈጣሪያችንን ነው የምናመሰግነው፣ ፈጣሪያችን እንደሚረዳን ስለምናውቅ ማለት ነው። እኔ በዚህ ደረጃ አላውቅም፣ ኑሮ የተሟላላቸው ሰዎች ብቻ ይመስሉ ነበረ። ይህንን ሰይጣናዊ እሳቤ የሚያስቡት ለካ አይደለም ለካ እንደዛም አይደለም። ሱብሃናላ ወላሂ እኔ በጣም ነው የደነገጥኩትኝ። መግቢያዬ ላይ እንደተመለከታችኋት ልጅቷን እንደሰማችኋት ነው እና በጣም ነው የሚያስደነግጠው። እኔ አላቅም የሰው ልጅ ወዴት እየተራመደ እንደሆነ አላቅም። በሶሻል ሚዲያ የምናየው የምንሰማው ነገር በአሁኑ በአሁኑ ሰዓት ላይ እኛ እኛ እውነት ሰዎች ነን እነዚህ የሚናገሩት ሰዎች ሰዎች ናቸው ሰዋዊ ባህሪ አላቸው ወይስ ምንድን ነው ብለን እንድንመራመር ራሳችን እንድንጠይቅ እያደረጉ ነው ያሉት። እውነት የሰው ልጅ ባህሪ አይደለም ይሄ፣ ባህሪ የሰው ልጅ ባህሪ አይደለም፣ ሊሆን አይችልም። እንዴት ነው ይሄ ነገር የሰው ልጅ ባህሪ ሊሆን የሚችለው? እንዴት ነው ይሄ ሰው ባህሪ ሰዋ ሰው ባህሪ ሊሆን የሚችለው? እህትሽ ሆና እህትሽ ማለት ማንኛውም ሴት ሴት እህቴ ናት። ምንም ትሁን ምንም ትሁን ግን እሷ ሴት አንቺ ላይ ጾታዊ ትንኩሳ ስታደርግ ምን አይነት አይምሮ እንዳለ አላቅም አላቅም። አይምሮዋ እንዴት እንደተቀበለላት ተቀበለላት አላቅም። አይምሮዋ እንዴት እሺ እንዳላት አላቅም። ምን ያክል ይሄ ማለት ይሄ ትውልድ እኛ ማለት ነው እኛ ያለንበት ትውልድ ምን ያክል በሰይጣን እንዴት ተተበተብን የሚያሳይ ነው። ምን ያክል ሰይጣን ለእኛ ቅርብ ሆኗል። ምን ያክል ነው ለእኛ ሰይጣን ቅርብ የሆነው? ለምንድን ነው ራሳችንን በቃ ራሳችንን ከፈጣሪያችን ጋር በተወሰነ መልኩ ማናቀራርበው፣ የምር ነው ምላችሁ። ምን ያክል እኔ አላቅም፣ ምን ያክል ከሰይጣን ጋር ቆርኜ ቢኖረን ነው። ሰይጣን እኮ ነው እንደዚህ የሚያደርገን። ሰይጣን እኮ ነው፣ ለሰይጣን ታዛዥ ስንሆን ሰይጣን እንደፈለገ ይጫወትብናል። ምን ያክል የሰይጣን አሻንጉሊቶች ብንሆን ነው ይሄ ትውልድ እንደዚህ በዚህ ደረጃ የረከሰው። በጣም ነው የሚያስፈራው። የምር ወደፊት ላይ የምንወልዳቸው ልጆች የሚያድጉት ሕፃናቶች ምንድን ነው የሚሰሙት? ምንድን ነው የሚያደርጉት? ትንሹም ትልቁም በአሁኑ ሰዓት ላይ ሶሻል ሚዲያ ተጠቃሚ ነው። ምንድን ነው የሚያዩ? ምንድን ነው የሚመለከተው? እኔ በራሴ በጣም ግራ እየገባኝ ነው ያለው፣ ወላሂ ነው የምላቸው በጣም ግራ እየገባኝ ነው ያለው። የምናየው ነገር ይመጣሉ እንደዚህ ነው። እኔ አላቅ እኔ አላቅ በቃ የሆነ በእርግጥ የመጨረሻ ቀን መጨረሻ ቀን ሲመጣ የሚታዩ ምልክቶች ናቸው ይባላል። እነዚያ ምልክቶች በጣም ከባባድ ምልክቶችን አሁን እያየናቸው ነው ያለ ነው፣ እየተመለከትን ያለ ነው። ምንም የቀረን ነገር የለም። ምናልባት እንግዲህ እኔ የቀረው ነገር ምን እንደሆነ ባላቅም፣ ግን ሁሉንም ነገር እያየን ያለ ነው፣ እየተመለከትን ያለ ነው። ጭካኔውንም ክፋቱንም በቃ ያላየነው ምን ነገር አለ? ምንም ያላየነው ነገር የለም። እና እባካችሁ እንደዚህ አይነት ነገር ሲያጋጥማችሁ ወይም ደግሞ በአሰሪዎቻችሁም ቢሆን በመዳሞቻችሁም ምን በምኖቻችሁ የሚሆን እንደዚህ አይነት ነገር ሲያጋጥማችሁ፣ ምን ማድረግ አለባችሁ? ቶሎ ብላችሁ ነፍሳችሁን አውጡ፣ ጥፉ፣ ውጡ፣ ቢሮ ተከታተሉ። ይሄ የነፍስ ጉዳይ ነው። ይሄ የህይወት ጉዳይ ነው። ህይወትሽን የሚያመሰቃቅለው ነው። ይሄ ህይወትሽን ምስቅልቅል የሚያደርገው ነገር ነው። ይሄ ከፈጣሪሽ ጋር የሚያጣላሽ ነው። ይሄ የነገውን ቤትሽን የነገሩን አኸራሽን የሚያጠፋ ነገር ነው። እንደዛ አይነት ነገር ቅንጣት ነገር ካላችሁ፣ ካያችሁ፣ ትንኮሳ ነገር ካያችሁ ቶሎ ብላችሁ ያንን ስራ ለቃችሁ ውጡ። አዘናግታችሁ እዛ ቦታ ላይ እንዳትቆዩ። ምንም ይቅርባችሁ፣ ህይወታችሁን አድኙት። ምንም ይቅርባችሁ፣ እኔ ወላይ ነው የምላችሁ። ምንም ይቅርባችሁ። ያንን ነገር ስትርቁ አላህ ደግሞ ካሰባችሁት በላይ ያመቻችላችኋል፣ ነገሮችን ሊያመቻችላችኋል። እውነቴ ነው የምላችሁ። እናንተ ንያው ካላችሁ ከዛ ነገር ተጠቂ እንዳትሆኑ ንያው ኑሯችሁ ቶሎ ብላችሁ ከወጣችሁ አላ ያመቻችላችኋል። እመኑኝ፣ አላ ያመቻችላችኋል። ከዛ የምወጡበትን መንገድ አላ ያመቻችላችኋል። ከእንደዛ አይነት ሰይጣናዊ ነገር ደግሞ አላ ይጠብቃችሁ፣ አላ ይጠብቃችሁ። ቶች እውነት በጣም ነው ያስፈራ ያለንበት ጊዜ በጣም ያላቅ በቃ ለመውራት የሚከብድ ነገር ላይ ነው ያለነው ለመስማትም ለማውራትም የማይመች ነገር ነው። እንደዚህ ነው የማይባል ነገር ነው። እና ተጠንቀቁ ለማለት ያክል ልሁቶቼ ሪከርድ ወሬ እንዲያላበዛባችሁ እንሻላ በሌላ ቪዲዮ እስከምንገናኝ ድረስ በያላችሁበት አለም ዳርቻ ሰላማችሁ ይብዛልኝ። ወዳችኋለሁ፣ አከብራችኋለሁ። ባይ ባይ